እሺ ውድ አድማጮቻችን ዛሬ በተለየ በተለየ ታይትል ነው የመጣሁት። ወደ ኢትዮጵያ ማስገባት የምንችላቸው ተሽከርካሪዎች ምን አይነት ተሽከርካሪዎች ናቸው፣ እንዴትስ የማስመጣት ፕሮሰስ መጀመር ይቻላል፣ ወይም ጠቅላላ ሂደቱ ምን ይመስላል የሚለውን ለማየት ነው። እንደምታውቁት ማንኛውም ሰው ማምጣት ስለፈለገና ስለቻለ ብቻ ተሽከርካሪ ማምጣት አይችልም። ነገር ግን በህጋዊ መንገድ በሀገሪቱ ህግ መሰረት ማንኛውም ሰው ተሽከርካሪ ለማምጣት ማለፍ ያለባቸው ፕሮሰሶች አሉ። የመጀመሪያው ከውጭ ሀገር ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን ፈቃድ የሚሰጥ አካል አለ። እሱም የፌዴራል ትራንስፖርት ባለስልጣን ይባላል። ፌዴራል ትራንስፖርት አውቶሪቲ የሀገራችን ትራንስፖርት ዘርፍ በተመለከተ በኃላፊነት የሚቆጣጠርና የሚመራ ተቋም ነው። ሰው ፈቃድ ለማግኘት መጀመሪያ እሱን ይሁንታ ማግኘት ይፈልጋል ማለት ነው። ምን አይነት ሰዎች ወይም ድርጅቶች ወይንም ህጋዊ ተቋማት ናቸው ማምጣት የሚችሉት ተብሎ ከተጠየቀ የመጀመሪያው የሚሆነው አስመጮች ናቸው። አስመጮች በኢትዮጵያ ንግድ ህግ መሰረት የአስመጭነት ንግድ ፍቃድ ወስደው ተሽከርካሪ ለማስመጣት የሚል ስራ ፍቃድ አውጥተው ተሽከርካሪ በማስመጣት ስራቸውን፣ ዘርፋቸውን ያደረጉ ድርጅቶች ወይም ግለሰቦች ይህን ፍቃድ ማግኘት ይችላሉ ማለት ነው። ሰው ጥያቄውን ወደ ፌዴራል ትራንስፖርት ባለስልጣን አቅርበው እዚህ ፊት ለፊት የምታዩትን ሰነድ ይሰጣቸውና ማስመጣት ይችላሉ ማለት ነው። ማስመጣት ይችላሉ። ለምሳሌ እዚህ ጋር የምታዩት ሞይንኮ ነው። ሞይንኮ እንደምታውቁት የቶዮታን ፕሮዳክቶች የቶዮታን ምርቶች በማስመጣት የሚታወቅ ድርጅት ነው። ሰው ለሱ የተሰጠ የማስመጫ ፍቃድ ነው ማለት ነው። የመጀመሪያው ማስመጫ ፍቃድ ነው ማለት ነው። ሌሎቹ እንግዲህ በውጭ ሀገር በትምህርት የቆዩ ትምህርታቸውን ጨርሰው ሲመጡ ውጭ ጉዳይ ሚኒስትርና ከትራንስፖርት ሚን ከትምህርት ሚኒስትር በማጻፍ እና ትብብር በመጠየቅ ትምህርታቸውን ጨርሰው ሲገቡ ተሽከርካሪ የሚያስመጡበትን ወይም ከዛው ከነበሩበት ወይም ሲማሩበት ከነበረው ሀገር ተሽከርካሪ ይዘው የሚመጡበት መንገድ አለ። ሌላኛው በውጭ ሀገር ጠቅላላ ኑሯቸውንና ስራቸውን አድርገው የነበሩ ዜጎች የኢትዮጵያ ዜጎች ጠቅልለው ወደ ሀገራቸው ሲገቡ ለምሳሌ አረብ ሀገር ሲሰሩ የነበሩ እህቶቻችን፣ ወንድሞቻችን ስራቸውን ጠቅልለው ወደ ኢትዮጵያ ሲገቡ ከውጭ ጉዳይ ሚኒስቴርና ከበዛ ሀገር የሚገኘው ቆንስላ ጽህፈት ቤት በመነጋገር በማጻፍ ትብብር በማጻፍና ጠቅልለው እንደሚመጡ ማረጋገጫ በማምጣት እንደዚህ አይነት ፈቃድ እንዲያገኙ ይደረጋል ማለት ነው። ሌላኛው ሌላኛውና የቀረው በስፔሻል ወይም በልዩ ፈቃድ እንዲያመጡ የሚፈቀድላቸው እንደ ሁኔታው የሚፈቀድላቸው አንዳንድ አካላት ይኖራሉ። እነሱም ዲፕሎማቶች፣ አምባሳደሮች፣ ለምሳሌ ትልልቅ አትሌቶች የሀገራችን ባንዲራ በውጭ ሀገር ሲያውለበልቡ ነበሩ ወይም እንደዛ አይነት ግለሰቦች በሚጠይቁት መሰረት እንደዚህ አይነት ፍቃድ ሊያገኙ ይችላሉ ማለት ነው። እንግዲህ ለምሳሌ አትሌቶቹ ከውጭ ሀገር በሽልማት ሊሰጣቸው ይችላል፣ ገዝታውም ሊሆን ይችላል። ያንን ተሽከርካሪ ስለተሸለሙ ብቻ ይዘውን መምጣት ስለማይችሉ ከትራንስ ባለስልጣን እና ከጉምሩክ ጋር በመሆን እና ከእነሱ ፈቃድ በመውሰድ ያስመጣሉ ማለት ነው። ሌሎች ተጨማሪ መረጃዎችንና እንደዚህ በጽሁፍና በሰነድ ከፈለጋችሁ ከታች ኮመንት አድርጉልኝና የምትፈልጉትን ሰነድ ማቅረብ ወይም ልሰጣችሁ እችላለሁ። ቀጥታውን የምንሄደው እንዴት ነው፣ እነዚህ ማስመጫ ፈቃድ ወይም አንድ ተሽከርካሪ ለማስመጣት የሚሰጥ ፈቃድ ምን ምን ነገሮችን ይይዛል። እንደምታዩት ደብዳቤ ነው የሚመስለው ከውጭ ሀገር ሀገር ውስጥ ለሚገቡ ተሽከርካሪዎች መስፈርት ማሳወቂያ ነው የሚለው። ስለዚ ሲሰጣችሁ ለጠየቀው አካል ከላይ የደብዳቤ ቁጥርና ቀን ተጽፎ ለሞይንኮ ተብሏል። ለምሳሌ ለዳሽ ወይም ለጠየቀው አካል የአገልግሎት ጠያቂው አካል ማን ነው? አስመጭ ነው ይላል። እዚህ ጋ ሌላ ፋንክሽናሪ ካለው ሌላ እዚህ ጋ ይጻፍለታል ማለት ነው። በቁጥር ዳሽ በቀን ዳሽ፣ እነዚህ እንግዲህ በደብዳቤ ከጠየቀ እንደማለት ነው። ድርጅት ከሆነ ተሽከርካሪ አምራት ሀገር ከኢንዶኔዥያ የተመረተ ሞዴሉ ስፔሲፊክ ማድረግ ይቻላል። ብዛት ካልሆነ አንዳንድ ተሽከርካሪዎች ከሆነው ሞዴሉ እዚጋ ይጠቀሳል። ምርት ዘመኑ እዚጋ ይጠቀሳል። ሞዴሉ ይጠቀሳል። ለምሳሌ እዚህጋ ቲዮታ አቫንዛ ነው ለማስመጣት ፕሮሰስ የጀመረው ሞንኮ። የሻንሲ ቁጥሩም እንደዚህ በሲንግል ከሆነ ከዚህ ጋር ይጻፋል። ሞተር ቁጥር እዚጋ ይጻፋል። ከዛ ያስፈቀደበት ወይም ሊገዛ ያሰብበት ኢንቮይስ ቁጥር እዚጋ ይጻፋል ዜን ብዛቱ እዚህ ጋር ይጻፋል ማለት ነው። ይህ ማለት ለምሳሌ ተሽከርካሪ 79 ተሽከርካሪዎችን ነው የሚያመጣው፣ ወይንኮ 79 ተሽከርካሪዎችን ለማምጣት ነው ፈቃድ ይወስደው። ስለዚህ ከላይ የጠቀስ ናቸው ወይም ዳሽ ዳሽ ተብሎ የታለፉት መረጃዎች በአታችመንት ወይም በአባሪ ተደርገው ከዚህ ጋር ይሰጡ ይሆናል እንጂ እዚህ ጋር ለመጻፍ ስለማይመች አይሰጥም ማለት ነው። ከዚህ በኋላ ምንድን ነው? ከሌሎች ሀገር የተመረቱ ማንኛውም ተሽከርካሪ ወደ ሀገራችን መግባት ይችላል ወይ? እንደምታውቁት በዓለማችን የተለያየ አይነት ፊዚካል አፒራንስ ወይም የአካል አይነት ያላቸውም ሆነ የተለያየ ፓወር ያላቸው ተሽከርካሪዎች ይመረታሉ። የተለያየ ጥቅም ያላቸው ተሽከርካሪዎች ይመረታሉ። እነሱ ተሽከርካሪዎች በሙሉ ወደ ሀገራችን ውስጥ ይገባሉ የሚለው ጥያቄ ሲነሳ ሙሉ በሙሉ የተመረተ በሙሉ ወደ ሀገራችን አይገባም። ሀገራችንም የራሷ የሆነ ስታንዳርዶች ቤዚክ ስታንዳርዶች አሏት። ለምሳሌ ከመንገድ አጠቃቀም ጀምሮ መንገዳችንን በግራ ወይም በቀኝ አስፓልት አጠቃቀማችን ለማለት ነው። እኛና ለምሳሌ ኬንያ፣ ኢትዮጵያና ኬንያ አጠቃቀማቸው ይለያያል። እንደዛ አይነት በቀኝ መሪ የሚጠቀሙና በግራ መሪ የሚጠቀሙ ሀገራት ስላሉ ከመንገድ አጠቃቀማችን ጋር ተያይዞ እንደዚህ አይነት ነገሮች ኮንሲደር ሊደረጉ ይችላሉ ማለት ነው። ሌላው አገራችን እንደ ስታንዳርድ የምትሰረጋው አስፓልት ወይም የአስፓልቱ ጥንካሬና ስፋቱ የምናስመጣው ተሽከርካሪ ጋር ወይም ከምናስመጣው መኪና ጋር ማች ያደርጋል ወይ ስታንዳርዱን ይጠብቃሉ የሚለውም ይታያል እና ሌሎች መስፈርቶች አሉ። ስለዚህ እነሱን በቀጣይ እናያለን። ስለዚህ ይህን ፈቃድ ሲሰጥ የፌደራል ትራንስፖርት ባለስልጣን ይህን ፈቃድ ሲሰጥ ምን ይላል? ይህን ተሽከርካሪ ወደ ሀገር ውስጥ ለማስገባት ፈቃድ እንዲሰጠው ጠይቀው፣ በዚህ መሰረት የሀገሪቱን መስፈርት ማለትም ብሎ እዚህ በታች እንደምታዩት ሊስት ያደርጋል ማለት ነው። እነዚህ መስፈርቶች ምን ምንድን ናቸው የሚለውን፣ መጀመሪያው ተሽከርካሪው መሪ በግራ በኩል መሆን አለበት። ከላይ እንደጠቀስኩት ሀገራችን የምትጠቀመው መንገድ አጠቃቀም የግራ መሪ መሆን አለበት። የግራ መሪ ተሽከርካሪው የግራ መሪ መሆን አለበት። ስለዚህ ቀድሞ ይህን ፈቃድ ስለሚያገኝ ብቻ ቀኝ መሪ ተሽከርካሪ ከውጭ ሀገር ቢያዝ ወይም ቢገዛ ሀገር ውስጥ ከመግባቱ በፊት የዚህን መሪ ማዞር አለበት ማለት ነው። ሁለተኛው ተሽከርካሪው ከፍታ አራት ሜትር ከሀያ ያልበለጠ መሆን አለበት። ይሄ ቢጭንም ባይጭንም ነው ቢጭንም፣ ባይጭንም አራት ሜትር ከ20 ማለፍ የለበትም። እዚ ጋ ቢጭንም ባይጭንም የሚለው ለምሳሌ ኮንቴነር ጭነው ነው የሚገቡ ካርጎ ነገር አድርገው የሚገቡ ተሽከርካሪዎች አሉ። ሰው እነሱ ከፍታቸው ከአራት ሜትር ከ20 በታች መሆን አለበት። ሀገር ውስጥም ሲንቀሳቀሱ የጭነት መኪናዎች ከአራት ሜትር በ20 በላይ አድርገው መንቀሳቀስ አይችሉም ወይም አይፈቀድም ማለት ነው። ይህ ቀጥታ ከምን ጋር ይገናኛል? ታናሎች ጋር፣ ድልድዮች ጋር የተለያዩ ስታንዳርድ ያላቸው ሀገራችን ትገነባ ድልድይ የምትገነባበት የድልድይ ቁመት በስታንዳርዱ መሰረት ነው ማለት ነው። እዚህ ጋር እንደሚያሳይን አራት ሜትር ከሀያ በታች ከሆነ ድልድዩ በአራት ሜትር ከሀያ በላይ በሆነ ቁመት ይሰራል። ሶ ተሽከርካሪዎች በዛ ሁሉም ተስማምተው ማለፍ እንዲችሉ ወይም ስታንዳርዱ እንዲጠብቁ አራት ሜትር ከሀያ በታች መሆን አለበት ማለት ነው። የተሽከርካሪው ስፋት ከሁለት ሜትር ከሀምሳ ያልበለጠ ወደ ጎን የተሽከርካሪው ስፋት ሁለት ሜትር ከሃምሳ መብለጥ የለበትም። ይህን ማሟላት አለበት። አውቶሞቢሎችና ትንሽ መኪኖች በዚህ ብዙም አይቸገሩም። ትልልቅ መኪኖች ስፔሻል ቬይክልስ አሉ። ስፔሻል ለኮንስትራክሽን ወይም ለሌላ ጥቅም ተብሎ ስፔሻል ፐርፐዝ የሚዘጋጁ ተሽከርካሪዎች ግን ይህን ስታንዳርድ ሚት ላያደርጉ ስለሚችሉ ቅድሚያ በጥንቃቄ ይህን ማሟላታቸውን ማረጋገጥ ወይም ደግሞ ከሚመለከተው አካል ማለትም ከፌዴራል ትራንስፖርት ባለስልጣን ቀድሞ ማሳወቅ አለባቸው። እንደምታዩ ከዚህ ደብዳቤ ጋር እነዚህ ነገሮች የሚገልጸው እነዚህ ነገሮች እንዳንጥስ ቃል ለማስገባት ነው ወይም ለማሳሰብ ነው ማለት ነው። የተሽከርካሪ ርዝመትን በተመለከተ ሸልቶ ወይም ፓወር ያለው ረጅም ተሽከርካሪዎች ከሆኑ ቦዲ ላይ 12 ሜትር ያልበለጠ መሆን አለባቸው። ግማሽ ተሻቢ ጋር ከሆነ ደግሞ እስከ እንተሳቢው 17 ሜትር መብለጥ የለበትም። ሙሉ ተሳቢ ከሆነ 18 ሜትር ያልበለጠ መሆን አለበት ማለት ነው። የመጫን አቅሙ በሀገሪቱ የአክስሎድ ፖሊሲ መሰረት ይላል። የሀገሪቱ የመጫን አቅም ሀገራችን ከምትዘረጋው አስፓልት ጋር ኮንሲደር የሚደረግ ነው። ይህም ማለት የአንድ ተሽከርካሪ አክስል፣ አክስል ማለት የአንድን ተሽከርካሪ ክብደት የሚሸከሙ ጎማው የሚታሰርበት በግራና በቀኝ ጎማው የሚታሰርበት ዘንግ ማለት ነው። ሶ እሱ ከፊትና ከኋላ ተሽከርካሪዎች ላይ ጎማ የሚታሰርበት ዘንግ ማለት ነው አክስል ማለት ሶ እሱ ዘንግ። ከፍተኛ የሚሰጠው አምስተኛ ተራ ቁጥር ላይ እንደተገለጸው አስር ቶን ነው አስር ቶን የፊት መሪ ወይም የፊት ጎማ ወይም ከሾፌሩ በታች ያለው አክስል ከሰባት ነጥብ አምስት ከስምንት ቶን ነው የሚሰጠው ከዛ ውጭ ከኋላ ያሉት ጎማዎች ዳብል ጎማ ከሆነ ወይም ባለ ሁለት ጎማ በግራ ሁለት በቀኝ ሁለት ማለት ነው አክስሉ ሁለት አክስል ሊሆን ይችላል እነሱ በአክስሉ በአክስል መጠን አስር ቶን ይሰጠዋል ማለት ነው ባለ ሁለት አክስል ከሆነ ሀያ ቶን ከፊት ሰባት ነጥብ አምስት ወይም ስምንት ቶን ይኖረዋል። ወደ ሀያ ስምንት ቶን ጠቅላላ ክብደት ይኖረዋል ማለት ነው። እስከዛ ድረስ ያለ ተሽከርካሪ ነው ማምጣት ያለበት። ከዛ በላይ ቢያመጣ መንቀሳቀስ አይችልም ማለት ሳይሆን የጭነት መጠኑ በሀገሪቱ የአክስል መጠን ተሰልቶ ይሰጠዋል ማለት ነው። ነገር ግን አንዳንድ ተሽከርካሪዎች ከሀገሪቱ ሳይጭኑ እነዛ ተሽከርካሪዎች የሚያመጧቸው ተሽከርካሪዎች ወደ ስራ ሳይገቡ ወይም ጭነው ሳይንቀሳቀሱ በፊት የሀገሪቱን ስታንዳርድ የሚያሟሉ አሉ። ሙሉ ከፍተኛውን የጭነት መጠን ወይም ክብደት ይኖራቸዋል። በዚህ ጊዜ ለምዝገባ ሊቸገሩ ይችላሉ፣ ወይም እንዳያስገቡ ሊከለከሉ ይችላሉ። ይህ ማለት በሚጭኑበት ጊዜ ከሀገሪቱ ስታንዳርድ የጭነት ስታንዳርድ በላይ ስለሚሆን የሀገሪቱን አስፓልቶች ወይም መንገዶች ሊጎዱ ስለሚችሉ ላይፈቀድላቸው ይችላል ማለት ነው። በስድስተኛ ተራ ቁጥር የህዝብ ማመላለሻዎችን በተመለከተ የመቀመጫ ብዛታቸው ከሰላሳ በታች ለሆነ ሚኒመም አንድ በር በግራ በኩል አንድ በር ለተሳፋሪ በቀኝ በኩል ያስፈልጋል። ለሾፌሩ አንድ መግቢያ ያስፈልገዋል፣ በቀኝ ሳይድ ደግሞ ለተሳፋሪ አንድ በር ያስፈልገዋል ማለት ነው። ግዴታ የመቀመጫ ብዛታቸው ግን ከሰላሳ በላይ ከሆነ ለሾፌሩ አንድ ለተሳፋሪዎቹ ደግሞ ሁለት በር ያስፈልጋል። ስለዚህ ከሰላሳ በላይ መቀመጫ ያላቸውን ተሽከርካሪዎች ይዞ በቀኝ በኩል እንደሌሎች ሀገሮች አንድ በር ያለው ማምጣት አይቻልም ማለት ነው። ሁለት በር መኖር አለበት። ግን የመስኮቶቹ ሁኔታ ደግሞ በሮቹ መስኮቶቹ አንድ አራተኛ የማንሸራተት ሆኖ ሶስት አራተኛው ተንሸራታች ወይም ሊከፈት የሚችል መሆን አለበት ማለት ነው ይሄ ለተሳፋሪ ወይም ለሚንቀሳቀሱ ተጭኖ ነው የሚንቀሳቀሰው ማህበረሰብ ኤር ሰርኩሌት እንዲያደርግ ወይም መናፈስ እንዲችል ወይም የሚንቀሳቀስበትን አካባቢ በስነ ስርዓት ማየት እንዲችል ሶስት አራተኛ ተከፋች ወይም ተሸራታች መሆን አለበት ይላል ማለት ነው። በመጨረሻ ምን ያስታውሳል? ይህ ፈቃድ ከተሰጠበት ቀን ጀምሮ በስድስት ወር ጊዜ ውስጥ ከውጭ ሀገር ወደ ሀገር ውስጥ እንዲያስገቡ የተፈቀደ መሆኑን እንገልጻለን ይላል። አሁን ይህም ፈቃድ ከተገኘ በኋላ በስድስት ወር ውስጥ እንዲያስገቡ ያሳሰባል። ሌላ ማሳሰቢያን ኖት ተደርጎ ማሳሰቢያ የተቀመጠው ምንድን ነው? ይህ ፈቃድ የሚያገለግለው በአዋጅ ቁጥር አራት ስልሳ ስምንት ዘጠና ሰባት ማለት የፌዴራል ትራንስፖርት የስራ አዋጅ ማለት ነው አንቀጽ 72 ዓመር ኋላ ለትራንስፖርት ባለስልጣን በተሰጠው ስልጣንና ተግባር መሰረት ከውጭ ሀገር ወደ ሀገር ውስጥ የሚገቡ ተሽከርካሪዎች ማሟላት ለሚገባቸው መስፈርት ወይም ስፔሲፊኬሽን ለማሳወቅ ነው ይላል። ይሄው ነገር ለማን ግልባጭ ተደርጓል? ለኢትዮጵያ ብሔራዊ ባንክ ያው የገንዘቡን በተመለከተ የሚመለከተው እንደዛ ስለሆነና ለኢትዮጵያ ገቢዎችና ጉምሩክ ባለስልጣን ተሽከርካሪ የቀረጥ አግባብን በተመለከተ ወደ ሀገር ውስጥ የሚገቡ ተሽከርካሪዎች ወይም እቃዎች በጉምሩክ በኩል ስለሚያልፉ ለጉምሩክም ኖት ወይም ግልባጭ ይደረግለት፣ ሲሲ ይደረግለታል ማለት ነው። ይሄ ከተፈቀደለት በኋላ ማንኛውም እንግዲህ ማስመጣት የተፈቀደለት ግለሰብ ወይም ድርጅት ይህን ወረቀት ይዞ ቀጣይ ምንድነው? ውጭ ሀገር ከሚያገኛቸው አምራቾች ወይም ሻጮች ጋር ነው ተሽከርካሪዎች ይህን መግዛት ፕሮሰስ ያደርጋል ወይም ቀድሞ ፕሮሰስ ሲያደርግ ሊቆይ ይችላል። ነገር ግን እነዚህ ነገሮች እነዚህ መስፈርቶች ማሟላታቸውን ቼክ ማድረግ አለበት ማለት ነው። ቀጣይ ስቴፕ ምንድን ነው የሚሆነው? እነዚህ ነገሮች ገዝቶ ሲመለስ ወይም ወደ ሀገር ውስጥ ሲያስገባ እንዴት ቼክ ይደረጋል ሚለው ላይ ነው። እንዴት ነው ቼክ የሚደረገው? ለማስገባት ፈቃድን እንደሰጠው ሁሉ የፌዴራል ትራንስፖርት ባለስልጣን ወደ ጉምሩክ ፕሮሰስ ወይም ወደ ቀረጥ ከመግባቱ በፊት በእያንዳንዱ የጉምሩክ ኮሚሽን ወይም ጉምሩክ እና ገቢዎች ባለስልጣን ቢሮዎች በኩል ባሉት ቢሮዎች እና ባሉት የፌዴራል ትራንስፖርት ባለስልጣን ቴክኒሽያኖች መሰረት በተፈቀደልህ መሰረት አስመጭ ከሆንክ ማለት በተፈቀደላችሁ መሰረት ማስመጣታችሁን እንደገና ቼክ ይደረጋል ማለት ነው። እሱ እንዴት ነው የሚደረገው? እሱ ለማየት ያክል እሱን ለማሳየት ያክል ወደ ሀገር ውስጥ ልክ ወደ ደረቅ ወደብ ላይ የሆነ ሲገባ፣ በዚህ ሰነድ በተለምዶ ሮዝ ወረቀት ይባላል። ወደ ሀገር ውስጥ የሚገቡ ተሽከርካሪዎች ስታንዳርድ መመርመሪያ ቅጽ ነው የምትባለው። በዚህ ቅጽ መሰረት አስመጩ ከዚህ ይጠቀሳል። ከዛ ያስመጣው ተሽከርካሪ አይነት ይጻፋል፣ የአካሉ አይነት ይጻፋል፣ ሞዴል ይጻፋል፣ የሻንሲ ቁጥሩ፣ የሞተር ቁጥሩ፣ የነዳጁ አይነት ይጠቀሳል ማለት ነው። እነዚህ ነገሮች የአንድ ተሽከርካሪ መለያ ስሞቹ ስለሆኑ ወይንም የማንነቱ መግለጫ ስለሆኑ እነዚህ ነገሮች ከተጠቀሱ በኋላ ከላይ ባየነው የማስመጫ ፈቃድ ላይ የተጠቀሱት መስፈርት መሰረት መሟላታቸውን ደግሞ እዚህ ቴብል ላይ በተጠቀሱት አስር ነጥቦች ቼክ ይደረጋል ማለት ነው። በዋናነት የተሽከርካሪው እርዝመት በመስፈርቱ መሰረት ያሟላል ወይን ሳያሟላ፣ ካሟላ ቲክ ይደረግለታል ማለት ነው። ተሽከርካሪ ቁመት በሜትር ቁመት አራት ሜትር ከሀያ የተባለው ነው። ተሽከርካሪው ስፋት ሁለት ሜትር ከ ሀምሳ የተባለው ነው። የአክስል ብዛት ይጻፋል። ይህ ቀጥታ ከጭነት አቅም ጋር ስለሚያያዝ ነው። አገራችን እስካለኝ መረጃ ድረስ ባለ አራት አክስል አትፈቅድም፤ እስከ ሶስት አክስል ድረስ ይፈቀዳል። ባለ አራት አክስል ያላቸው ተሽከርካሪዎች እንዳሉ አውቃለሁ። እነሱ ግን በስፔሻል ፈቃድ ያስፈልጋቸዋል። የተሽከርካሪ የሞተር ቁጥር ሁኔታ ንጹህ ነው ወይም አይደለም። የተመሳስሎ የተመታ ሊሆን ይችላል። ማንነት መግለጫዎች ስለሆኑ እነዚህ ነገሮች ንጹህ መሆናቸው ላይ ቲክ ይደረግበታል ማለት ነው። የተሽከርካሪው መሪ በግራ በኩል መሆኑን መሆኑም ይረጋገጣል ማለት ነው። ዚህ ተሽከርካሪው የትምህርት ዘመንና ካለ ከመጣበት ከመጣበት ጊዜ ጋር ተነጻጽሮ ደግሞ የተሽከርካሪው እድሜ ይጻፋል ማለት ነው። ከዛ የተሽከርካሪው የስ ሲሊንደር መጠን ወይም ሲሲ አቅሙ ምን ያክል ነው የሚለው ይጠቀሳል። እነዚህ ነገሮች የፌዴራል ታንሱ ባለስልጣን በእያንዳንዱ የጉምሩክ ኮሚሽን ቢሮዎች ባስቀመጠው ባስቀመጣቸው ቴክኒሽያኖች መሰረት ቼክየት ይደረጋሉ ማለት ነው። ከእነዚህ መስፈርቶች ውስጥ በዋናነት እርዝመት፣ ቁመት፣ ስፋት፣ አክስል ብዛት፣ መሪ እማያሟላ ተሽከርካሪ ካለ አያሟላም ይባላል። ይህ ሰነድ ወደ ቀጣይ ሳያልፍ ወይም ወደ ጉምሩክ ኮሚሽን ሳያልፍ ቀጣይ ፕሮሰስ ሳያደርግ ተመልሶ ከሀገር እንዲወጣ ይደረጋል ማለት ነው። ስለዚህ ይቺም ሰነድ ሲያልፍ ያ ተሽከርካሪ ወደ ሀገር ውስጥ እንዲገባ ተፈቅዶለታል ማለት ነው። ቀጣይ የጉምሩክን ፕሮሰስ እንዲያካሂድ ፈቃድ ይሰጠዋል። ተፈርሞ ማህተም ተደርጎ ይሰጠዋል። አንዱ ለጉምሩክ ኮሚሽን ይሰጣል፣ ሁለተኛው ለራሱ ይሰጣል፣ ሶስተኛው እዛው ትራንስፖርት ባለስልጣን ቀሪ ይደረጋል ማለት ነው። በዚህ መሰረት ተሽከርካሪ ማስመጣት ይቻላል፣ ወይም ወደ ሀገራችን የሚገቡ ተሽከርካሪዎችን አይነት ማወቅ ይቻላል ማለት ነው። እንግዲህ እንዳያችሁት ውጭ ሀገር ላይ በፊልምም ሆነ በሌሎች ቴክኖሎጂዎች የምናያቸው ተሽከርካሪዎች ከነዚህ ስታንዳርዶች በላይ ከሆኑ ወደ ሀገራችን መግባት አይችሉም ማለት ነው ለማስገባት ግዴታ መግባት ካለባቸው እንኳ የፌዴራል ትራንስፖርት ባለስልጣን ፈቃድ ጠይቀን መሆን ይጠበቅበታል። ወደ ሀገራችን የሚገቡ ተሽከርካሪዎች መረጃ በተመለከተ ይህን ይመስላል። ተጨማሪ መረጃ የምትፈልጉ ከሆነ በተለመደው አድራሻችን መጻፍ ትችላላችሁ። ኮመንት ላይ ኢሜይል ማድረግ ትችላላችሁ። ቴሌግራም፣ ፌስቡክ ላይ ሁሉ መጻፍ ትችላላችሁ ማወቅ የምትፈልጉትን መረጃዎች መጠየቅ ትችላላችሁ። ለነበረን ቆይታ እናመሰግናለን። ላይክ እና ሰብስክራይብ ማድረግ አትርሱ። ላይክ ባደረጋችሁ ቁጥር፣ ሰብስክራይብ ባደረጋችሁ ቁጥር እነዚህ መረጃዎች ወደ ህዝብ ይደርሳሉ። ወደ ህዝብ የደረሰ መረጃ የጋራ ኢንፎርሜሽን ፍሎ እንዲያደርግ ያደርጋል። ሁላችንም ስለ ነገሮች አክቲቭ ካወቀን ሁሉም ሰው በስነ ስርዓት አገልግሎት ማግኘት የሚችልበት መንገድ ወይንም የሚያውቅበት መንገድ ይፈጠራል። እሱን ለማድረግ ሳብስክራይብ ማድረግን እንዳትረሱ። እናመሰግናለን።